ሰለሞን ቀደም ሲል የተለያዩ መረጃዎችን እንዳያስክ ጆች ላይ እየነገርከን ነበርና በተለይ ይሄ ትላንት አሳዛይ ከሚለው ነገር ማህበራዊ ሚዲያ ላይ በጣም በትኩረት እየሳበ ነበረና የፊኒሽንግ ስራዎችን እነዚህ ማጠቃለያ ቤተ ክርስቲያን ስራዎችን እየሰሩ እያሉ ትልቅ የሆነ መሰላል እንጨት ርብራ መሰለኝ የተደረመሰው እና ትንሽ ብዙዎቹ የሀዘን መግለጫ ምስ እያወጡ ነበርና ትንሽ ይከብዳል። እሱን ነገር ጀምረን ሌሎችንም እንስማ። በትክክል እንግዲህ አብዮት አንተ ማስቀድመ ስታነሳው ነበረ። በሰሜን ሸዋ ዞን ምንጃር አረርቲ ወረዳ አረርቲ ከተማ ላይ ነው የተፈጠረው በ በቤተ ክርስቲያን ውስጥ የነበረ የፊኒሽንግ ስራ ለመስራት የውስጥ የማጠቃለያ ስራዎችን ለመስራት የእንጨት መወጣጫ ተሰርቶ ነበር። ይሄ እንጨት መወጣጫ በትናንትና እለት ምዕመናን ገብተው በሚጎበኙበት ጊዜ ነው የተደረመሰውና በርካቶችን ሕይወት አሳጥቷል። ከ30 በላይ ሰዎች ናቸው ሕይወታቸው ያለፈው። እንግዲህ እስከ ማታ ድረስ ሰዎችን ከዛ ስር ለማውጣት ጥረት ሲደረግ እንደነበረ ሰምተናል። ከ50 በላይ የሚሆኑ ሰዎች ተጎድተዋል። እስከ አዲስ አበባ ድረስ ሪፈር ተደርጎላቸው ከባድ ጉዳት አስተናግደው የመጡ ሰዎች እንዳሉም ሰምተናልና ትናንት ብዙዎችን ያሳዘነ ብዙዎችም እንደዚሁ በማህበራዊ ትስስር ገጾች ላይ ሲያጋሩት የነበረ ጉዳይ ነው። ግን ከዚህ ላይ እን ምን እንማራለን የሚለውን ነው በስፋት መመልከት ያለብን። ኢትዮጵያ ሁሉ ላይ ሰፋፊ ግንባታዎችን እያከናወነች የምትገኝ ሀገር ነች እና የግንባታ ላይ ጥንቃቄስ ምን ያክል ነው መታየት ያለበት። በሰለጠኑት ሀገራት እንኳን በግንባታ ቦታዎች የሚሰራ ሰዎች ጨምሮ ጎብኚዎች አስፈላጊውን ጥንቃቄ ያደርጋሉ። ሄልሜትን ጨምሮ አንዳንድ ቦታዎች ላይ በምሽት ጭምር አንጸባራቂ ሳያደርጉ አይሰሩም እና እንዲህ አይነት ነገሮችን እኛም እንመለከታለን፣ በሀገር ውስጥ ሲሰራ። ነገር ግን በሁሉም ቦታ ላይ አናይም። መወጣጫዎች ጭምር በብረት የሚሰሩ ናቸው መሆን ያለባቸው። ይሄ የግንባታ ደንቦች ላይ ህጎች ላይም ተቀምጦ የምንመለከተው ነው። ትግበራ ላይ ግን ክፍተት እንዳለ ያሳያል። ያ ክፍተት ደግሞ እንደ ትናንቱ አይነት አደጋዎችን ሲከተሉ ያሳየናል ማለት ነው፣ ህጎችን ደንቦችን በአግባቡ አለመተግበራችን ይህን ተከትሎ እንግዲህ አሁን ይሄ መንቅያ ሊሆነን ይችላል። ከዚህ በኋላ እንዲህ አይነት አደጋዎች እንዳይከሰቱ የመንግስት ኮሚኒኬሽን በትናንትናው እለት በወጣው የሀዘን መግለጫ ላይ በዋናነት ያነሳው ጉዳይ ይህንን ነው። ህጎች አሉ፣ ደንቦች አሉ። እነዛን ደንቦችና ህጎች ካልተከተልንና አስፈላጊውን ጥንቃቄ ካላደረግን እንዲህ አይነት አደጋዎች መድረሳቸው አይቀርም የሚል የተነሳው። እንዲህ አይነት አደጋዎችን እኮ አንድም ሁለትም ሶስትም ሰው እየሆነ እንሰማ ነበር። አሁን በትናንትናው እለት ከ ከሰላሳ በላይ ሰዎች ህይወታቸው፣ በጣም በርካታ ህዝብ ነው። ትናንት ደግሞ በተለያዩ አካባቢዎች በ በክርስትና እምነት በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የሚከበር የማርያም እለት ነው እና ምናልባት እንደዚህ አይነት አካባቢዎች ላይ በተለይ በእንጨት የተደረጉ ነገሮች ላይ በርካታ ሰዎች ባይንቀሳቀሱ ወደዛ ባይወጡ የሚለውን ነገር ላይም ታሳቢ ቢደረግ የተሻለ ይመስለኛል። በእንጨት ርብራብ ላይ በርካታ ሰዎች መውጣት ማለት ለአንድ ሰውም ይከብዳል ግን ጻ ግንባታዎች ላይ የምናየው ነገር ሆነ የተለመደ ሆነ ሰዎች የውጭ የሚሆን የውስጥ የሕንፃ ግንባታ ስራዎችን በሚሰሩበት ጊዜ በዚህ በእንጨት ርብራቦች ላይ ነው በስፋት ግንባታ የሚከናወነውና ያን ያክል ዋስትና የሚሰጥ አይደለም። እንሰማለን አንድም ሰው ሁለትም ሰው ከዚህ በፊት በእንዲህ አይነት አደጋ ህይወቱ ሳልፍ ሰምተን እናውቃለን። ከባድ ጉዳት የደረሰባቸውም ሰዎች እንዳሉና ቤት እንደዋሉም ከዚህ በፊት ስንሰማ ነበርና እንደዚህም ደግሞ ከፍተኛ አደጋዎችን ያስከትላል። ለዚህ ደግሞ ፍቱን የሆነው መፍትሄ በብረት የሚሰሩ ተገጣጣሚ መወጣጫዎች አሉ። እነሱ መጠቀም አዎ ያስፈልጋል። ከዚህ ባለፈ የግንባታ ላይ ጥንቃቄ ማድረግ ያለባቸው ሰዎችም ልብሶችን፣ ሄልሜትን ጨምሮ ጫማዎች ጭምር ለግንባታ ለብቻ የሚሰሩ አሉ ጉብኝትም ሲደረግ ቢሆን አካባቢው ምን ያክል ደህንነቱ የተጠበቀ ነው፣ ምን ያክል ሰዎች በአንዴ ገብተው መጎብኘት ይችላሉ የሚለውንም ጭምር እንደው መመልከት እንዳለብን ማሳያ የሆነ ነው። በብዙ ግንባታዎች ላይ የምናያቸውን ክፍተቶች ከዚህ ተነስተን ማረም እንዳለብን፣ ሕጎችን ደንቦችን ተከትለን መስራት እንዳለብን ማሳያም ጭምር ነው። በትናንትናው ዕለት ትልቅ የሀዘን ድባብ ጥሎ ያለፈ ብዙዎችን የሚያሳዘነ ጉዳይ ነበር። ወደ ቀጣይ መረጃችን እንለፍ። የትራፊክ ምልክትና የቆሻሻ መጠያ በመንገድ ዳሮች ላይ እንመለከታለን። አሁን ላይ ደግሞ በተለያዩ ከተሞች በሚኖሩ ግንባታዎች በተለይ በኮሪደር ልማቱ ላይ እነዚህ ነገሮች በደንብ ተሟልተው ነው የምንመለከተው። እና ከሰሞኑ በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ እንግዲህ የተመለከትነው ነው ጉዳይ ምንድን ነው? በአካባቢው በኮሪደር ልማቱ ላይ የነበሩ የትራፊክ ምልክትን እንግዲህ ከነ ኮንክሪቱ በመንቀል ጭምር፣ ከዛ ባለፈ ደግሞ እንደዚህ ቆሻሻ የምንጥልባቸውን ይሄ በምስሉ ላይ የምንመለከተው ማለት ነው፣ እነዚህንም ጭምር ነቅሎ በመውሰድ በጣም አስቸጋሪ ነው። አሁን እነዚህን ነቅሎ አንስቶ ነገሮች ስላልሆኑ አሁን እያየ የትራፊክ ምልክት መንቀል ማለት ጤነኝነት አይመስማ ምን ለምን ዓላማ ለመዋል ነው የሚለውን እያስብኩ ነበር። እንግዲህ ብረትን የመሸጥ ነገር አለ አይደለ? የተለያዩ ቁርጥራጭ ብረቶች አንስተው የተለያዩ ብረቶች ለሽያጭ ይውላሉ። ብቻ ግን እንደዚህ ደግሞ የሕዝብ ሀብት የራሳችን ነው የባለቤትነት ስሜት ማጣትን ማሳያ ይመስለኛል፣ ሰዎች በዚህ ልክ ልክ ስርቆት ላይ ከተሰማሩ። ነገር ግን አሁን ላይ ከተማው ውስጥ በስፋት ካሜራዎች እየተከሉ ነው የሚገኙት፣ መሰረተ ልማቱ እየዘመነ ነው እነዚህ የሚገኘው እና እንግዲህ እነዚህ ሰዎች በእርግጥ እጅ ከፍንጅ ነው በቁጥጥር ስር የዋሉት ከዛም በኋላ እነዚህን መሰል ቀድሞ የወሰዷቸውም ጭምር የቆሻሻ መጣያዎች ተዘጋጅተው የነበሩትም ማለት ነው እነሱም ጋር ጭምር በቁጥጥር ስር ውለዋል። የትራፊክ ምልክትን እንግዲህ የቆመ ትራፊክ ምልክትን ሌሊት ተነስቶ ቆፍሮ መንቀል በጣም ይሄ ከዚህ በላይ ወንጀል ምን አለ የሀገርን ንብረት የህዝብን ንብረት የትራፊክ ምልክቶች ለምሳሌ ከትራፊክ አደጋ የሚጠብቁን ጭምር ናቸው አይደለ ሹፌሮችንም እግረኞችንም ከትራፊክ አደጋ የሚጠብቁ ሁሉንም አዎ የሁላችንም ባክቶ ልማት ላይ ግን እውነት ለመናገር በደንብ ትኩረት የሚሰጠው ጉዳይ ይመስለኛል አሁን ከዚህ በፊት የስልክ ኤሌክትሪክ ገመዶች እና የመብራት የኤሌክትሪክ ገመዶች መሬት ላይ የሚቀበሩ እንዲሁም አየር ላይ ተንጠልጣይ የሆኑ ኢብን አንዳንድ ቦታዎች ላይ ደግሞ ሶላር የሆኑ የመብራት እንትኖች አሉ፣ ራሱ ሶላር የተገጠመላቸው እነዚህን ሁሉ ነቅሎ የመውሰድ አይነት ነገሮች ይታያሉ እና መሰረተ ልማት በምን ያክል ወጪ ለምን ዓላማ መጦ እንደሚተገበር ሁላችንም እናውቀዋለን። እና ክትትል የሚያደርገው የደህንነት አካልም ከዛ ውጭ ደግሞ ማህበረሰቡ በደምብ። እነዚህ ጉዳዮች ላይ በጥንቃቄ መከታተልና ሁሉም መረበር ማድረግ ያለበት ይመስለኛል። አዎ መጠበቅ አለበት ማህበረሰቡ፣ ሁላችንም ናቸው ንብረቶቹ። እንደውም ደግሞ አሁን ላይ ይሄ የጽዳቱም ነገር ከተማችን ላይ ካያችሁ አብዛኛው ሰው እነዚህ ነገሮች ይጠቀማል። ቆሻሻ በየቦታው ወድቆ እየተመለከተን አይደለም። ጽዳት ቶሎ ቶሎ ይደረጋል። ሰቡም ግንዛቤው አለው። ነገር ግን ደግሞ ሰው መጠቀም ሲጀምር እየነቀለ የሚወስድ ሌባ ከመጣ በጣም አስቸጋሪ ነው። ለማንኛውም በዚህ ምክንያት በመጀመሪያ የትራፊክ ምልክቱን በመንቀላቸው እጅ ከፍንጅ የተያዙት ተጠርጣሪዎች ስድስት አመት ተፈርዶባቸዋል። በዚህ በቆሻሻ ማጠራቀሚያዎቹን ነቅለው በመውሰዳቸው ደግሞ ቀጣይ ቀጠሮ ተይዞላቸዋል እና በዚያም ፍርድ የሚያገኙ ይመስለኛል። አስተማሪ ፍርድ ነው። ሁላችንም የምንጠቀምበትን እነሱም ጭምር የሚጠቀሙበትን መገልገያ ሰርቆ ይህን ያክል አመት በማረሚያ ማሳለፍ ኪሳራ ነው ለእነሱም። እና እንግዲህ እንዲህ አይነት ነገሮች በከተማችን ተስተውሏል፣ ግን ፖሊስ በአፋጣኝ እጅ ከፍንጭ ይዞ እርምጃ ወስዷልና ሁላችንም ደግሞ የጋራ ንብረቶቻችንን ብንጠብቅ የሚለውም የምንወስደው ይመስለኛል። ወደ ቀጣዩ መረጃ እንለፍ። የከፍተኛ ትምህርት ተቋማት መግቢያ ከሰሞኑ መቆረጡ ይታወሳል። ላለፉት አራት ዓመታት ያክል 50 በመቶ ማምጣት ነው ወደ ከፍተኛ የትምህርት ተቋማት ማለፊያ የነበረው። በትናንትናው እለት ግን የትምህርት ሚኒስቴር ባወጣው መረጃ ይሄ ከስድስት መቶ የነበረው ነጥብ ወደ መቶ ስን ለውጠው እንግዲህ ከ49.5 በላይ ያመጡ ወይም ደግሞ በቁጥር ካሰብ ነው ከ297 በላይ ያመጡ ተማሪዎች ወደ ዩኒቨርሲቲ መቀላቀል ይችላሉ ተብሏል። ይህም እንግዲህ ከ49.5 በላይ ያለውን ለማጠጋጋት ትምህርት ሚኒስቴር በመወሰኑ ነው። በዚህም ውስጥ ያሉ ተማሪዎች ከ297 እስከ 299 ያምጥተው ወደ ከፍተኛ ትምህርት ተቋማት ሳይገቡ የቀሩ ወደ ሬሚዲያል ሊገቡ የነበሩ ተማሪዎች አሁን ላይ ከፍተኛ ትምህርት ተቋማትን ተቀላቅለው የፍሬሽማን ኮርስ መውሰድ እንደሚችሉ ነው ትምህርት ሚኒስቴር ያወጣው መረጃ ያመላከተው። እንግዲህ ያለፉት አራት ዓመታት ናቸው የትምህርት ሚኒስቴር በዚህ በ12ተኛ ክፍል ላይ ለውጥ አድርጎ በፈተናውም ላይ ጭምር እንግዲህ ማሻሻያዎች ተደርገውበት ኩረጃም በከፍተኛ ሁኔታ ተቀንሶ እየተመለከትን ነው የምንገኘው። አሁን ላይ ደግሞ ትንሽ ዝቅ ማለቱ የተለያዩ ተማሪዎች ወደ ዩኒቨርሲቲ የሚገቡትን ቁጥር ሊጨምር ይችላል ተብሏል ይህም እንግዲህ ከፍተኛ የሚባል አይደለም የዜሮ ነጥብ አምስት ነው በመቶኛ አድርገን ስንወስደው ነገር ግን በትናንትናው እለት ማህበራዊ ሚዲያ ላይ ብዙዎች የተቀባበሉት በዚህ ቁጥር መካከል ያሉ ተማሪዎች ደግሞ ያው እንግዲህ ተስታቸውን የሚገልጹበት ነው። ስምንት ነጥብ ምናምን ተማሪ አለፈ ካልን ዜሮ ነጥብ አምስት ከተጨመረ በጣም ብዙ ነው እንደማለት፣ ዜሮ ነጥብ አምስቷ በውጤቷ ላይ በዛች መካከል የሚኖሩ ሰዎች ይኖራሉ። በአቅራቢያችንም ሳናገኝ አንቀርም። እኔ አንድ ተማሪ አግኝቻለሁ። በዚህ መካከል የነበረ ተማሪ ይኖራል ብዬ አስባለሁ። ለአንድ ነጥብ ለግማሽ ነጥብ ተብሎ ከዩኒቨርሲቲ የሚቀር ተማሪ ነበርና ይኖራል እና አሁንም ይሄ መደረጉ የተሻለ ነው። ቀደም ሲል አንተ እንዳነሳኸውም ብዙ ነጥብ ላይ ይመስለን ይችላል። ነገር ግን በዚህ ነጥብ ብቻ ከዩኒቨርሲቲ የሚቀር ተማሪም እንዳለ ማሰብና ይሄ ደግሞ ተደርጎ መግባት ሲችል ለውጡን ማድነቅም የተሻለ ያው። አማራጮቹ በእርግጥ ሰፊ ናቸው። ሪሚዲያል ያላለ ተማሪዎች የነበረባቸውን ክፍተት አሟልተው ወደ ዩኒቨርሲቲ እንዲቀላቀሉ ማድረጉም ከዚህ ባለፈ ደግሞ አሁን ላይ የቲቪቲ ወይም የቴክኒክና ሙያ ኮሌጆችም ላይ ሰፋፊ ብዙ የሙያ ስልጠናዎች የተሰጡ ነውና ኢትዮጵያ በርካታ የሰው ኃይል በተለያዩ መስኮች ነው የሚያስፈልጋትእና በሁሉም መስክ የተማረ ኃይል ለማግኘት የሚደረገው ጥረት ቀጥሏል ትምህርት ጥራቱንም መጠበቅ ደግሞ ለብዙ አመታት ጥያቄ የሚነሳበት የትምህርት ጥራት ችግር ነበርና ያንን ለመጠበቅም የሚሰሩ ስራዎች አሉ ውጤታቸውን ከርሞ እየቆየን ምናያቸው እናያቸዋለን ብለን ጠብቃለን። ሪሚዳሉ በተለይ አንዳንድ ጥያቄዎች ቢነሱበትም አሁንም ነገ እሱ በጣም ሰፊ ድል እየሰጠ ነው። በተለይ አሁን በቀጥታ ወደ ዩኒቨርሲቲ መቀላቀል እድሉን ያላገኙት በሪሚዳል ምክንያት ብዙዎቹ እየተጠቀሙ ነው እና አተገባበሩ ላይ በተወሰነ መልኩ ጥያቄ እየተነሳ ነው። እነዛ ላይ ትኩረት አድርጎ ምላሽ የሚሰጥ ከሆነ አሁንም ቢሆን የተማረ የሰው ኃይል ከማፍራት ረገድ ጥሩ አስተዋጽኦ ይኖረዋል ተብሎ ይታሰባል። መልካም ወደ ቀጣዩ መረጃችን እንለፍ። የዓለም የቡና ቀን በትናንትናው ዕለት ተከብሮ ውሏል። በርካታ ሀገራት የቡና ቀንን ያከብራሉ። የቡና ቀን ከሚከበርባቸው መንገዶች አንዱ ደግሞ በተለይ በውጭ ሀገራት ላይ ብዙ ሰዎች ቡናን ጠዋት ወደ ስራ ሲሄዱ ይዘው ነው የሚሄዱት። በጣም የቡና ባህል አለ። በእኛ ሀገራችን ደግሞ ራሱን የቻለ የቡና ባህል አለን። በጠዋት ከቤቱ ጠጥቶ የሚወጣለ ቡና ከምሳ በኋላ የተለመደ ነው። ብዙዎቻችን ቤትም የማይቀር እንደሆነ እንደዚሁ የምናውቀው ጉዳይ ነው እና በትናንትናው ዕለት ተከብሯል በኢትዮጵያም እንደዚሁ ተከብሮ ነበር ማለት ነው። እንግዲህ ከዚህ ባለፈ ግን በዓለማችን ተወዳጅ ከሆኑ ቡናዎች መካከል ኢትዮጵያ የምታመርተው ኮፊ አረቢካ ወይም ደግሞ የአረቢካ ቡና የሚጠቀስ ነው። ከዛ ባለፈ ደግሞ ኢትዮጵያ ሀገራችን ወደ 2.7 ቢሊዮን ዶላር ባለፈው አመት ከዚህ ከቡና ምርት ያገኘችበትና አረንጓዴ ወርቅ የምንለውን ለብዙ አመታት እንደው ባለን አቅም ልክ ያላወጣ ነውን ወደ ውጭ ዘንድሮ ደግሞ የተሻሻለ ገቢ ያገኘንበትም ነውና እንግዲህ ለየት ያለ የቡና ቀን አሳልፈናል ብዬ አስባለሁ። ከዚህ በኋላ ኢትዮጵያ በዚህ ብርቷንም እያሻሻለች የተሻለ ይሆንንም እንደምንሄድ ማሳያ ነው ተብሏል። ብዙዎች እንኳን ለዓለም የቡና ቀን አደረሳችሁ የሚል መረጃን በማህበራዊ ሚዲያ ሲያጋሩ ነበር። በመጨረሻም አንድ ጉዳይን እንመልከት። የህንድ ፍርድ ቤት ዶክተሮች የእጅ ጽሑፋቸውን እንዲያስተካክሉ ማዘዣ አውጥቷል። የሚሆነበት ምክንያት በህንድ ፐንጃብ ግዛት አንድ ዳኛ ከዚህ ከሕክምና ጋር የተያያዘ መረጃ የሚያስፈልገውን መዝገብ እየተመለከቱ ነበር። በዚህ መሀል እንግዲህ ዶክተሩ የላከላቸውን ማስረጃ ሊያነቡት አልቻሉም እሳቸው ሲመለከቱትና ይህን ተከትሎ ምን ያክል ዶክተሮች ጽሁፋቸውን ለታካሚውም ሌላውም ደግሞ ለፋርማሲስቱም የሚሆን በደንብ እንዲገባ አድርጎ ይጽፋል የሚለውን ነገር ጥያቄ ውስጥ የሚገባ ነው ብለው እሳቸው እዛው መዝገብ ላይ ባሉበት ጊዜ ይህንን ትዕዛዝ አውጥተዋል ማለት ነው። ይህን ተከትሎ በዚች በፐንጃብ ግዛት ላይ ያሉ ዶክተሮች ይህን እንዲተገብሩ ይጠበቅባቸዋል የሚል መረጃ ወጥቶ ነበር። ታዲያ ከዚህ ጋር ተያይዞ ቢቢሲም ሌሎችም ትልልቅ ዓለም አቀፍ ሚዲያዎች ይህን መረጃ ይዘው በርካታ ሰፋፊ ዘገባዎችን ሲያጋሩ ነበር። በአሜሪካ በ1999 በተደረገ ጥናት 44 ሺ ያህል ሞቶችን መከላከል እንችላለን የሚል ጥናት ወጥቶ ነበርና ከዛ ውስጥ 7 ሺ ያህል ሞቶች የተመዘገቡት በማይነበቡ ጽሁፎች ምክንያት ነው የሚል መረጃንም አውጥቶ ነበር። በህንድ ፍርድ ቤት የወጣው ይህ ማዘዣ ግን ብዙዎችን ያስገረመ ነበር። ወደ እናንተ ልመለስ።